በጣም ቆንጆ ነው፣ በጣም ቆንጆ ፕሮግራም ነው። ደስ ይላል፣ የእውነት ደስ ብሎናል። አበሻ ቪውን በጣም እናመሰግናለን። እንግዲህ አበሻ ቪው ላይ ብዙ ፊልሞች የታዩት የኔ ይመስለኛል አባይ ወይስ ቬጋስ፣ ዝምታዬ፣ መንታ ነፍስ እና ገመሃሊያ አራት ፊልሞች የኔ ናቸው። አበሻቪው ቪው እንግዲህ አስር ዓመቱ ነው። በዚህ አስር ዓመት ብዙ የታየ የኔ ፊልም ይመስለኛል ለዛ ነው ይሄ ሪኮግኒሽን የተሰጠኝ። ታንክ ዩ እጅግ በጣም እጅግ በጣም የእውነት እንደዚህ አይነት ፕላትፎርሞች በጣም አስፈላጊዎች ናቸው። ምክንያቱም አንደኛ ለፊልም ኢንዱስትሪው ትልቅ መነሳሳት ብቻ ሳይሆን ትልቅ የገቢ ምንጭን ነው የሚፈጥረው። ሁለተኛ አለም ላይ ያለውን ማህበረሰብ ኢትዮጵያዊ ማህበረሰብ በአካል እንድናገኝም የእውነት ለንደን ላይ ሄጄ ነበረና እንዳገኝ በናፍቆት እንደው እንዴት ደስ እንደሚሉ እውነት ማመስገን እንፈልጋለሁ፣ እና ይህን ግንኙነት እንድንፈጠር አድርጎልናል፣ እና ሐበሻቪው አሁንም በጣም በጣም አመሰግናለሁ። ቴንክ ዩ